ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እንደምን ቆይታችኋል? ከብስራት የዩቲዩብ ቻናል የተለያዩ የሀገር ውስጥና የባህርማዶ መረጃዎቻችን ወደ እናንተ መረሳቸውን አሁን ይጀምራሉ። መረጃዎቹን የነገርኳችሁ ከእናንተ ጋር ቤዛዊት አራጊ አብራች ቆይት አደርጋለሁኝ። የማስቀድመው የሀገር ውስጥ ጉዳይ ነው። በጋምቤላ ክልል ባለፉት ዘጠኝ ወራት ከ1.9 ሚሊዮን በላይ የኮንዶም ስርጭት እንደተካሄደ ተነግሯል። በጋምቤላ ክልል የቫይረሱ ስርጭት ከፍተኛ በመሆኑ የነገ ሀገር ተረካቢ በሆኑ አፍላ ወጣቶችና ልጃገረዶች ላይ እያስከተለ ያለው ጉዳት ከፍተኛ ነው ሲል የክልሉ የኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ኡገቱ አዲንግ በክልሉ ባለፉት ሁለት አስርት ዓመታት የበርካታ ወገኖች ህይወት በኤች አይቪ ኤድስ ምክንያት ማለፉን መናገራቸውን ብስራት ራዲዮ ሰምቷል። አያይዘውም በክልሉ ያለው ስርጭት ባለፈው አመታት ከነበረበት የመቀነስ አዝማሚያ ቢያሳይም የሚፈለገውን ያህል ውጤት ግን ማምጣት አለመቻሉን ተናግረዋል። በጽህፈት ቤቱ የዘርፈ ብዙ ምላሽ የኤች አይቪ ዳይሬክቶሬት ዳይሬክተር አቶ አቡላ ድንጉር በበኩላቸው ለብስራት ራዲዮ እንደተናገሩትም የበሽታውን ስርጭት ለመግታት ባለፉት ዘጠኝ ወራት አንድ ነጥብ ዘጠኝ ሚሊዮን ሰዎች የኮንዶም ስርጭት ተከናውኗል። የኮንዶም ስርጭቱን በነጻ መከናወኑን የገለጹት አቶ አቡላ ይበልጥ ተጋላጭ በሆኑ የህብረተሰብ ክፍሎችን መከፋፈሉን አብራርተዋል። በዋነኛነት ለወሲብ ሰራተኞች፣ ለረጅም ርቀት አሽከርካሪዎች፣ ከቦታ ቦታ ተንቀሳቃሽ የሆኑናም ጨምሮ ለሌሎችም የማህበረሰብ ክፍሎች ማሰራጨት ተችሏል ሲል ጽፈት ቤቱ ጨምሮ ገልጿል። መረጃው የቅዱስ ደጀኔ ነው። ከሚጠብቁት ድርጅት በመስበር የስርቆት ወንጀል የፈጸሙ ተጠርጣሪዎች ከነ አባሪዎቻቸው በቁጥጥር ስር ብለዋል። ተከሳሾቹ ወንጀሉን የፈጸሙት የካቲት 16 ቀን 2017 ዓ ም በአራዳ ክፍለ ከተማ ወረዳ አንድ ልዩ ቦታው ፒያሳ ጣይቱ ሆቴል ቅጥር ግቢ ከሚገኘው ቶም ቪዲዮግራፊ ና ፎቶግራፊ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ሁለቱ ተከሳሾች በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም ቪዲዮግራፊ ና ፎቶግራፊ ማሰልጠኛ ውስጥም በጥበቃ ሰራተኝነት ተቀጥረው ይሰራሉ። ማስተዋል ገላና ና ሀብታሙ ታደሴ የተባሉ የማሰልጠኛ ትምህርት ቤቱ የጥበቃ ሰራተኞች መርክነህ ታንጋና ታደለ ማሩጫ ከተባሉ ግለሰቦች ጋር በመተባበር የማሰልጠኛ ተቋሙ ንቃ ግምጃ ቤት ሰብረው በመግባትም ጠቅላላ ግምታቸው 2.6 ሚሊዮን ብር በላይ የሚያወጡት 29 የፎቶግራፍ ካሜራዎች፣ ሶስት ቪዲዮ ካሜራዎች፣ ሁለት ስፖት ላይቶች፣ ሁለት ማኗል ላይቶች፣ የካሜራ ባትሪዎች፣ 10 የባትሪ ቻርጀሮች፣ ሁለት ኤልኢዲ ላይቶች፣ አራት የገመድ ማይኮች እንዲሁም የቻርጀር ማራዘሚያ በመስረቅ ና በተሽከርካሪ በመጫን የተወሰነውን እዚሁ አዲስ አበባ ውስጥ ከሚገኝ የማስተዋል ገላና ፎቶ ቤት ውስጥም ያስቀምጡታል። የቀረውን ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ መውሰድ በሌሎችም የስራ ቦታቸው በየደበቁና እንዲሸጥ ያደረጉ ሲሆን ፖሊስ ባከናወነው ጠንካራ የምርመራና የክትትል ስራም ተጠርጣሪዎቹ ከነ ኤግዚቢቱ በቁጥጥር ስር መዋሉ ይታወሳል። ጉዳዩን ሲከታተል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ሶስተኛ ወንጀል ችሎት ማስተዋል ገላና፣ ሀብታሙ ታደሰ በጥበቃ ሰራተኝነት ተቀጥረው የነበሩ እያንዳንዳቸው በስምንት ዓመት ጽኑ ስርዓት ሲቀጡ በአባሪነት ተሳትፎ የነበራቸው መርክነ ታንጋና ታደለ ማሩጫ እያንዳንዳቸው በሶስት ዓመት ጽኑ ስርዓት እንዲቀጡ ውሳኔን አስተላልፏል። ወደ ባህር ማዶ መረጃዎቻችን ስንሻገር የእስራኤል ጦር የአራክ ሪያክተር ማጥቃቱን ተናግሯል። የእስራኤል ጦር ተዋጊ ጀቶች የአራክ የኒውክሌር ኃይል ማመንጫን ጨምሮ በደርዘን የሚቆጠሩ የኢራን ጣቢያዎችን በአንድ ሌሊት ማጥቃቱን ገልጿል። ጦሩ በተለይም በፕሎቲኒየም ምርት ውስጥ ቁልፍ አካል የሆነውን የማብለያ ኮር መዋቅር ላይ ያነጣጠረ ጥቃት መፈጸሙንም ገልጿል። በናታንዝ የሚገኘው የኒውክሌር ጦር መሳሪያ ልማት ጣቢያ ለባለስቲክ ሚሳይሎች የሚያስፈልገው አካላትን የሚያመርቱ በርካታ ፋብሪካዎችን መምታቱንም ተናግሯል። የአራክ የውሃ ተቋም ከቴህራን በስተደቡብ ምዕራብ 190 ኪሎ ሜትር ርቀት ላይ የሚገኝ ተቋም ሲሆን በሁለት ሺዎቹ መጀመሪያ ላይም ግንባታው የተጀመረ የኢራን ሰፊው የኒውክሌር ፕሮግራም አካልም ነው። በፍጥነት ጉልህ የሆነ ዓለም አቀፍ ትኩረትን እየሳበም ነበር። ቦታው የከባድ ውሃ ማምረቻ ፋብሪካን ና የአይአር ፎርቲን ሪያክተር ያካትታል። የከባድ ውሃ ልከኝነት ለምርምር አይሶፕ ለማምረት ና ፕሎቲኒየም እንደ ተረፈ ምርት ለማምረትም ያስችላል። የተባበሩት መንግስታት፣ የአውሮፓ ህብረት ና ዩናይትድ ስቴትስን ጨምሮ አራክ ለኢራን የፕሎቲኒየም መንገድ ና የኒውክሌር ጦር መሳሪያ ሊሰጥ ይችላል በማለት ስጋታቸውን ያለማቋረጥ ሲገልጹበትም የቆዩት ተቋም ነው። እንደ ዩሮፓን አቆጣጠር በ2025 የጋራ አጠቃላይ ድርጊትም የመርሃ ግብር ኢራን ሪያክተሩን ለሰላማዊ አጠቃቀምና ለፕሎቲኒየም ምርትን ለመገደብም ተስማምታለች። ኔታንያሁ ኢራን ለፈጸመችው የሚሳኤል ጥቃት ከባድ ዋጋ ትከፍላለች ሲሉ ተናገረው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የሚሳኤል ጥቃት በቢየር ሼቫ የሚገኘው የእስራኤል ሶሮኮ ሆስፒታል ላይ ጉዳት ማድረሱን ተከትሎ ከባድ ዋጋ እንደምትከፍልም ዝተዋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በቢየር ሼቫ የሚገኘው በሶሮኮ ሆስፒታልና በሀገሪቱ የሚገኙ ሲቪሎች ላይ ሚሳይሎችን ተኩሰው ጉዳት ማድርሰዋል ሲሉ ኔታንያ አሁን በኤክስ ገጻቸው ላይ በለጠፉት ጽሁፍም ያስታወቁ ሲሆን በቴህራን ውስጥ ያሉ አምባገነኖችም ከባድ ዋጋ እንዲከፍሉ እናደርጋለን ሲሉም አክሏል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በበኩላቸው አሜሪካ ቀጥተኛ ወታደራዊ ጣልቃ ገብነት እንድታደርግም ሌላ ተጨማሪ ማስጠንቀቂያም ሰጥተዋል። ጋሪባባዲ ለሮይተርስ የዜና ወኪል በሰጡት አስተያየትም ኢራን ግጭቱ እንዲስፋፋ እንደማትፈልግ ነገር ግን አስፈላጊ ከሆነም እርምጃ ለመውሰድ ናም ለአጥቂዎች ትምህርት ለመስጠት ዝግጁ ናትም ብለዋል። የኢራን ወታደራዊ ውሳኔ ሰጪዎችም በጠረጴዛው ላይ ሁሉም አስፈላጊ አማራጮች አሏቸውም ብለዋል።